ነገር አዳንም መሞት መዳን የሚቻለው በመስገድ በመጸለይ ወደ እግዚአብሔር በመምጣት ቅን ሰው በመሆን ነው። ከምቀኝነት በመራቅ ቅን ደግ መልካም ሰው በመሆን ደላል አይ ነው። ወደ ስታንዴ ከተለቀቀ አለመጸለይ፣ ወደ እግዚአብሔር አለመምጣት፣ እግዚአብሔርን አለማብለክ የሚፈጠረውን ነገር አያውቅም። ግን ስለተኮ ሰው ልጅ ጭንቅላቱን ስላመመው ሰውነቱ በተመሳሳይ የሚቃጠለው ልጃችሁ ትሰልያላችሁ፣ ወደ ቤተ ክርስቲያን ትመጣላችሁ፣ በመስቀል ህፃኑን ታሳሹታላችሁ፣ ፀበል ታስረጩታላችሁ! ማሬ ማለት

ልጆቿን ገደልኳለሁ። ልጆች ጸምናል። ያሳዝናል፣ ያሳዝናል። ልጆቿን ገደል አሁን እናቶች ትጸልያላችሁ ግን ስለ ተኮሰው ልጅ ጭንቅላቱን ስላመመው፣ ሰውነቱ በተሳስ የሚቃጠለው ልጃችሁ ትጸልያላችሁ፣ ወደ ቤተ ክርስቲያን ትመጣላችሁ፣ በመስቀል ህፃኑን ታሳሹታላችሁ። ጸበል ታስረጩታላችሁ? በዛ ከተባለ ጠንቋይ ቤት ነው የምትሄዱት፣ ቡና ሸምታችሁ ሰንደል ተሸክማችሁ። እባካችሁ ለራሳችሁ ጠብቁ። ሕፃናት እየታመሙ የሚሞቱት በመተቱ፣ በድግምቱ፣ በሰይጣኑ በአጋንንቱ ነው። ስንት ሕፃን ገደሉ። አንዷን በሁዳ ውስጥ ከዛሬ አመት እሱን ግን አልቻልኩም። ስንት ልጅ ቀደልክ? ሁለት አንዷን በእውነት እስከ ዘጠኝ ወር እንደወለደች ልጁ ጉጉት ነበራትምንድን ነው አይነት የአይነት ላብ? አዎ ሁለት ልጅ የበላ ብዙ ጊዜ እኔ እናገራለሁ። ህፃናቶቹ የሚታመሙት ምግብ ስታበሏቸው አሁን በላሊ ወይ፣ አሁን ጠገበ ወይ፣ አሁን አደገ ወይ ስትሉ ጡጦ ስታጠባቸው ጡታቸውን እያያችሁ ስታጠባቸው፣ አይናችሁ ላይ የተቀመጡ መናፍስት አሉ። አትሰግዱ አትጸልዩ፣ ቅዱስ ቁርባን አትቀበሉ። እንዴት አጋንንት አያድርም? አይናችሁ ላይ የተቀመጡት አጋንንት፣ ልጁን እናንተ ጓጉታችሁ አደገልኝ ያላደገልኝ ስትሉ በውስጣችሁ ያለው መንፈስ ደግሞ አትደግ እያለ ይራገማል። በውስጣችሁ ያለው አጋንንት ደግሞ ልጁን ክርስቲያን አማካኝነት ነው። ሁለት ልጅ ገደለባት ወደ ቤተ ክርስቲያን ብትመጣ

የት ሀገር ነው የተላከባት? ሱዳን ውስጥ ነው። ምን እንድትሆን ነው? ምን አልከኝ? የሚገርም ገር ቆናት። አይደንቃችሁም ግን እስኪ፣ የዚች ሴት ህይወት ቢመሰቃቀል ትርፉ ለማን ነው? ጥቅሙ ለማን ነው? ንገሩኝ እስኪ ለእኔም ይጠቅማል ለአንተ ይጠቅማል? በጣም እኮ የሚያሳዝን ነገር ነው። የመጀመሪያ እድሏን መቆጣጠር እድሏን መውሰድ ነው፣ ከዛ ህይወቷ እንዲመሰቃቀል ማድረግ ነው ይላል። ተመልከቱ ምን አይነት አረመኔ ምቀኛ ትውልድ እንዳለ። የየም ቡንደ መጎዳት ለእኔ ምንድነው ጠቅሞ? እስኪ ንገሩ። እንዲያውም እሱ ቢለብስ እሱ ቢያምርበት እሱ ቢያጌጥ ምንድነው ማለት ያለብን? የከሌ አምላክ የተመሰገንክ ሁን ለሱ እንደሰጠው አክለ ስጠይ ተብሎ ይጸልያል እንጂ እሱም ከምድረ ገጽ አጥፋው ማለት ምን ማለት ነው ጥሩ ነው ወይ ሀሳብ ንገሩኝ እስኪ ትስማሙበታላችሁ በምቀኝነቱ ትስማማላችሁ ሰው በመግደሉ ሰው በመጉዳቱ ትስማማላችሁ ወይ ጥቅም የለም ከእግዚአብሔር ጋር ያጣላል እንጂ በረከተ እግዚአብሔር ያሳጣል ለሀገር ጠንክ ለሀገር መከራ ለሀገር ክፋት። እስል

በኢየሱስ ክርስቶስ ስም ሁላችንም ለዘላለም ሲሆን ታስረናል። ሁላችንም ለዘላለም ሲሆን ታስረናል። በቅዱስ ሚካኤል ስም ሲሆን ታስረናል። አባ ሳሙኤል ስም ሲሆን ታስረናል። አባ ሳሙኤል

አባቶን፣ አሁን እንነጋገር። ሐሳብን ግለጽልኝ። ዝም ብለ እንደዚህ ምናምን በዚህ አትደርደ። ቆይ ቆይ ቆይ ቆይ ቆይ ቆይ፣ ምን እንደናልከኝ መተት። እሺ፣ ዘይዳን እሺ፣ ክርስቶስ ሰይጣን፣ ምን ለማድረግ ነው?

ከአጋንንት እንት እንዴት ነው የምታመልጠው? አይታይ ነገር ታመልጣለ ከአጋንንት እንት ስራት ከሚገድል አጋንንት መዳን የሚቻለው በመስገድ በመጸለይ ወደ እግዚአብሔር በመምጣት ቅን ሰው በመሆን ነው ከምቀኝነት በመራቅ ቅን ደግ መልካም ሰው በመሆን ነው ከዛ ውጭ መዳን አይቻ በል ተነስች ትሄዳለ ስንት አመት ነው ከገባ ሰው ቤት እየንከራተትኩ እስኪ አላለፈልኝም የምትሉ ሰዎች እስኪ አላለፈልኝም እሰራለሁ ከሰው ቤት አላለፈልኝም የቀን ስራ እሰራለሁ አላለፈልኝም እነግዳለሁ አላለፈልኝም አርሳለሁ እኮተኩታለሁ የምትሉ እስኪ እጃችሁን ከፍ አድርጉ እስኪ በእውነት ልያችሁ አላለፈልኝም እምትሉ እውነቴን ነው አትደብቁ እራሳችሁ እንከራተታለሁ አላለፈልኝም የምትሉ እናንተ ሰዎች ንስሐ ግቡና ስገዱ። በቃ መዳኒት ነው። እናንተ ሰዎች ንስሐ ግቡና ስገዱ፣ ጸበል ተጠመቁ። ፖለቲካ ውስጥ እጃችሁን አታስገቡ። በዘረኝነት ኦሮሞ አማራ በሚለው ጉዳይ ላይ እጃችሁን አታስገቡ። መዳን የምትፈልግ ከሆነ ይሄ መቅሰፍት ነው። መዳን የምትፈልግ ከሆነ ከመንከራተት ስራ አጥቶ ከመሰቃየት በቤት ኪራይ ከመሰቃየት በተለያዩ ችግሮች ከመሰቃየት መዳን የምትፈልግ ከሆነ ስገድ። አንድ ብላችሁ ጀምሩ። አንድ ብላችሁ ስግደት ጀምሩ። አንድ ብላችሁ ጸሎት ጀምሩ። ትድናላችሁ። የእግዚአብሔር ኃይል እና በረከት ወደ ታችሁ ይመጣል። ተዘጋጅ ከሰራ በክርስቶስ ስም ራሱ ወጋራ በል። በክርስቶስ ስም በል። በክርስቶስ ስም ሁላችንም ለዘላለም ሁላችንም ለዘላለም ለዘላለም